አይቀሬ ነው እና እነዚህ ነገሮች ወደ ሚዲያ ስትመጪ ቪዲዮሽ እንደሚቀረጽ እንደሚወጣ ምናምን አንቺ ጥንቃቄ የምታደርጊው የምታወሪውን ነገር ነው እንጂ አንዴ ከወጣሽ በኋላ አቀርጹኝ አ ምን አታርጉኝ ምናምን አይሰራም። ምን ያመጣሉ? ምንም እኮ አዴ ኢንድ ኦፍ ዘ ዴይ ምንም አያመጡም እኮ እሱማ፣ ምንም አያመጡም። አንቺ ፈልገሽ እና ወደሽ ስከወጣሽ ነው፣ ፈልጊ ካወራሁት ድረስ ሁ ኬርስ። ግን ማንም ሰው አልኩሽኩ፣ በቃ ሶሻል ሚዲያ ስትጠቀም ሲወጣ እነዚህን ሶስት ነገሮች ማወቅ አለበት ያ። እና ፍርዬ፣ በመጨረሻ የምጠይቅሽ ጥያቄ ቢኖር ለማግባት፣ ትዳር ለመያዝ ፍላጎት አለሽ አሁን ባለሽበት ሁኔታ? ወይስ ኖ ኖ ኖ ኖ። እና እናማ እንደዚህ ነው ሞኖ። እንዴት እንዴ! ገና ወጣት እኮ ነሽ ፍርዬ። እና ቢሆንስ፣ ትዳርን ትዳርን እኮ አይቼዋለሁ እኮ አስር ዓመት ሙሉ እኮ። ትዳር እኮ ይለያያል። አንች አሁን ሕይወት አድል ሕይወት ይኖርሻል እኮ በሕይወት አለመየኖርሽ ትዳር አጋር ያስፈልግሻል። ሰውነት ሻምራል፣ አለባበስ ሻምራል፣ ግን የራሴ የምትዩው ሰው ደግሞ ያስፈልግሻል። እንዲህ ስንግል ምናምን የሚባለውን ነገር አትሰብም። እኔ አምናት ኢንተረስቲንግ ወንድ ጋብሬ ለመኖር በአሁን ሰዓት ላይ ኢንተረስት የለኝም። እንዲህ ማለት ሴት ልጅ ነሽ ምንም እናት ብቶኝ ስልሽ ምንም ወጣት ብቶኝ ናት ብቶኝ ሁን ያስፈልግሻል፣ ያስፈልግሻል ትዳር አንዱን አይመስልም። ጅቦ ሆንሽ ትዳር የሚያስፈልግሻል። እንደ ባሌ የሚያፈቅረኝ ሰው አልነበረም በዚህ ምድር ላይ ልንገርህ። ጅቦ አሁንም ከሱ ይበልጥ የሚያፈቅረሽ ሰው ሊገኝ ይችላል። ኢትዮጵያዊ ብቻሽን መኖር እኮ ይከብዳል። የሰው ልጅ ብቻውን ላይኖር ዘንድ እኮ ነው ፈጣሪ ሲናገር ራሱ እግዚአብሔር። ብቻ መኖር ጭንቀት ውስጥ ይከታል ይላሉ። እስትረስ አለብን እኮ ብቸኝነት እኮ አለብን እኮ። ብቸኝነትሽን ደግሞ የሚጋራ አንድ ወጣት፣ አንቺን የሚመስል ጥሩ ሰው ምናምን መፈለግ አለብሽ እንጂ እኔ ካሁን በላይ ተዳር አልፈልግም ምናምን ይከብዳል። ኧረ ወፍ ወፍ አልፈልግም ዊፈር ይህንም አስተካከላለሁ ካልክ፣ እሺ። በመጨረሻ የምጠይቅሽ ጥያቄ ቢኖር ምን መሰለሽ፣ እህታችን፣ ያቺ ትልቅ ጡት ያላት ጓደኛሽ ነጫናት ወይስ ኮኪ? አበሻዋ፣ ኮኪ፣ ኮኪ። አዎ። እስኪ ቁጥሩ አንስጭ። የባለ ትዳር ነች ወይስ? እልክላለሁ እነግራትና። ትዳር የላትም ብቻዋን ናት፣ ሲንግል ማም ስንት ልጆች አላት? አንድ ልጆች። የስንት ዓመት ልጅ ነው? የአምስት ስድስት ዓመቷ አሁን ገና ነች ገና ነች ገና ነች። እና ቁጥሩ አላኪልኝ በእግዚአብሔር። እኔ ትመቸኛለች፣ አይጠይቃትና በዋትሳፕ ልክላለሁ። ጅቦዬ የእኔ በጣም ነው ማመሰግነው። እንግዲህ ምዕመናን እኔና እህቴ ፍሬ ያደረግነውን ቃለ መጠየቅ ገብታችሁ ሙሉን የዩቱብ ቻናላችን ላይ መከታተል ትችላላችሁ። ምንድን ነው ፍቅር ያለ ነገር እኮ ነው። ዩቱብ አለ እንዴ አለኝ። ኧረ ተው፣ ቤተሰብ ያየዋል። በእናት ቤተሰብ ምናምን ምን ሁን ቤተሰብ አየሁ አላየሁም አንድ ከወጣሽ ወጣሽ ደንታ እንዳይሰጥ ምን መቼ በቃ ፖስት ተው እየቆረጠ በቃ ማን አባቱ ምን አባቱ ያመጣል። የሚደብርሽ ከሆነ እና እና እናነሳዋለን። ያው ብዙ ቪዲዮ አሉ የሚደብሩ እኮ። እዚህ ግን ያው ፍሬ፣ አንድ ነገር ልንገርሽ። ሶሻል ሚዲያ ላይ ስትሆኚም መጠንቀቅ አለብሽ። የምታወሪው ነገር ምናምን ለምን መስዋዕትነት ትከፊበታለሽ? አይ ስታወሪም በጥንቃቄ መሆን አለበት። ዝም ብለ እንዳመጣልሽ ማውራት መጨረሻ እንደ ሰይድ ወረባቦ ቃሊቲ ነው የሚያስወርድሽ። ገባሽ? አለ ሰይድ ወረባቦ ቃሊቲ ገባ እንዴ? አስገቡት ጋላ ጋላ ብሎ ሄደው ገደገዱለት። አሁን ገብቶ እዛ እንደ እሱ እዛ አይደለ እንደ የሚኖረው ሳውዲ ሄደ ሲያቅበጠብጠው እኔ ፖለቲካ ምናምን ብሎ አረሳዝቻለሁ። አሁን ልግባ ሲል ኦሮሞ ይረሳል ኢዞ ኢዞ ቃሊቲ ከተት ተመልክ። ኦኬ፣ ምን እና እኔ እዚህ ማናባቱ ነው ቃሊቲ የሚያስገባኝ? ጀርመን እኮ ነገርኩሽ፣ የምናወራውን ነገር እንጠንቀቅ። አንዳንዴ የምናወራውን ነገር በቀልድ በጨዋታ ግን አምረሽ ወጥረሽ የምትናገሪ ነገር መልካም አይደለም፣ በተለይ በፖለቲካ ጉዳይ። ምክንያቱም ባለሥልጣናቶች በሚጠቀሙበት አንቺን ስሜት ውስጥ ይከቱሻል። እነሱ ናቸው እኮ ተጠቃሚዎች። ግን እኛ ስሜት ውስጥ እንገባለን። በዘር፣ በሃይማኖት ይመጡብንና ስሜታዊ ያርገውን የነሱን ስሜት እናንጸባርቃለን። የሆነ ነገር ሲደርስብን ዞር ብሎ ያዩ አሪ አንደርስታንድ ሚ ስ አያጋች በይ፣ እወድሻለሁ። ባይ ባይ፣ ቻው፣ ጅ ወይ አር ኤክስፖርት ምናምን በጣም ጦት ይወዳል። እኔ ምን አውቄ ወጣ እኮ። ደና ሁኑ ልጆች፣ የዛሬ አበባዎች የነገ ፍሬዎች፣ ወዳችኋለሁ፣ አከብራችኋለሁ። ዝናቡ አቁማል። አሁን ረት ይልበላሉ ወጣ ነው። ማታ ፓርቲ ቤት እንገናኝ፣ ዜሮ ዜሮ ሰዓት አንድ ምናምን። ኦሮሞዎችም ተጠንቀቁ፣ ተጠንቀቁ። አንተ በዘር የምታገኘው ምንም አይነት ትርጉም የለም። ኦሮሞ ስለሆንክ የኦሮሞነት እየተከፈለ ነው፣ አማራ ስለሆንግ የአማራነት እየተከፈለ ነው ትግራዋይ ስሉ የትግራዋይነት ትግራዋይነት ይከፈላል። ይከፈል ግን ባለስልጣናቶች ስሜታው ያደርገዋል። አገራዊ ፍቅር ምና ምና አውቀውኩን አውቀው ሁን ብለ ከዛ እነሱ ተመልከት፣ ኤርትራና እና ትግራይ ሀደ መጽና። በዚህ በኩል ያለው የትግራይ ድልድይ ነው፣ በዚህ በኩል ያለው የኤርትራ ድልድይ ነው። ፍቅር ይመጽውልን አለው። ሀደ ኢና ሀባሪና ኦሮሞማ ኦሮሙማ አብያለሁ። ተመልከት፣ ተመልከት ይህን ይህን እየመጣ ያለ ሰሜናውያን አሁን እየነቁ ነው። በዚህ ሰዓት ደግሞ ኦሮሞች መማር እንዲህ፣ ለምን በቃ የሆነ አካባቢ አመድ የለም። ትንሽ ማሰብ ማሰብ። ዘርን ወክል አትሳደብ፣ ምንም አይጠቅምም። ማን አሁን አበባ የሰጠኝ አንተ ዳልቻ፣ አንተ ቤት ሲናገር ሰምቼዋለሁ። ተው ጥሩ አይደለም ወንድሜ። አንተ አንተ አሪፍ ሰው ነህ፣ አሪፍ ሰው ነህ። አሪፍ ኦሮሞ ነው ይልሽ እግዚአብሔርን በጣም አማራን አይሳደብም ትግራይን አይሳደብም ኢትዮጵያዊነትን ያንጸባርቃል። በቃ እንደዚህ አይነት ኦሮሞኑ መፈጠር ያለብን እንደ ሰይድ ወረባቡ። ሰይድ ወረባ ትምህርት መጨረሻ እንዲያው ቢገባ በላይ ቢገባ ቢወጣ እንዲያንተ አይነት ጋላ ጋለሞታ እያለ ሲሳድብ ቅርቡ። ከዛ የሆነ ሰዓት ላይ እኔ ከፖለቲካ ውጭ ነኝ፣ ታጣቂ አልደግፍም ምናምን። ኦሮሞን መሸወዱ እኮ ነው በሱ ቤት

የአማራ ፖለቲከኞች በጣም ኩ ያስ፣ የትግራይ አክቲቪስቶች በጣም ተንኮለኞች ናቸው። ጸምዶ ምናምን እችን ነገር ጀማምረዋል። በሀባር ኮይንና ተጻኒፍና ትግራይን ኤርትራን አህዋቲና ምና ተጀምራለች፣ አሊያንስ እየፈጠሩ ነው። አማራ ዘመዳችን። አማራ ደግሞ ብቻችንን ታግለን ነው ነጣ የምንወጣ። ምንም ሻህም ሊሆን አይችልም። ማንንም አልፈልግም። ማንንም አር አይባልም እንደ ትግሪ እንደ ትግሪ ብልጥሞን በቃ ለኛ ለኤርትራ አሕዋት ናችሁ፣ የአምሓራ ወንድማችሁ ናችሁ። ናይ ፖለቲካዊ ሓድነት አድርጋችሁ አርጋቺ ወደፊት ቆጥላችሁ ወንድሞቼዋ፣ በቃ ሁሉ ነገር ራስ አርጋችሁ ፖለቲካ ኮን አውቀ ኮን አርሱትም ኮን ጭንቅላታችሁ ላይ ሲፈይ ወረኮን ትግሪ አይረሳም

በአንተ ጅቦዬ በእግዚአብሔር ስወድህ ማለት ነው። ነግዚህ በቃ ፖለቲካ ይቅርብ ከአንተ። በቃ ሳግ ጨዋታ ምናምን የሚያምርብት ፖለቲካ አወራሁኝ። ያ ምንድን ነው የምታወራው? አሁን ኦሮሞ የሚያወራውን አማራ የሚያወራውን ትግራይ የሚያወራውን ነው የማወራው። እንደዚህ ይላሉ። ቶ እና አንተ ሳግ ጨዋታ ምናምን የሚያምርበት ጌታን። ቶ መሸት ወጅኛል። እኔ በጣም እንዴት ያቅል። እንዲህ ምን ሆነ ነው እና ፖለቲካውን እንደተው ምናለ ሰብሰብ ብታደረጊ ምናምን ነገር ይቀጥአረን የሰበስበለን ችግር አለ። እንዲ ምን ሆነ ነው? ገብቶሻል? ግን መሰብሰብ ምን እንደሆነ ወይስ ዝም ብለህ አይነው? ያ እንደ እንትን እኮ ነው አይነው። ዛሬ ደግሞ ያየሁት ምንድን ነው? ሪፖስት አረከው እኮ አየሁት እኮ ከዛ ምን እንዳልሽኝ ታውቂያለሽ? የሆነ የላኩልሽን ስቲከር ካይሽ በኋላ ግባ ምን አንተ፣ በቃ ሌላ ነገር ነው ሐሳብክ ማለት ነው። ለዛ ነው ወደዛ የሄድከው። አዎ ነበር ነበር። በቃ ጅቦ ማለት ማለት ነው በጣም የብዙ ሰው ቁጥር ትቀበላለህ። አንተን ያልደወልኩለት አላወራች ወይኔ ጉዴ። በቃ በጣም የብዙ ሰው ቁጥር ነው የምትቀበለው ማለት ነው። በቃ አሁን ተገኘክ፣ ተያዝክ።

አረ በእናትህ በጣም ብዙ ነገር አውርተናል። እንደውም በቃ በጣም ረስተዋል ማለት ይኸው። ኮመንቶ አይተሮች ራሱ እየሳቁ ነው። ብዙ ሰው ነው አለ የሚያውቀው ማለት ነው። እስቲ ቁጥር የሰጣችሁ ኮመንት ስጡ። አንዳንድ አንዳንድ አድርጉ። ቁጥሩን ያላከልኝ ሰው አለ እንደ ገና ዙዙ እንዳለ ንዳንዳ እግዚአብሔር ያላከልኝ ፍጥር የለውም። ይኸው አንዳንድ አንዳንድ እየጻፉ ነው ጌታ ወሴርወየሴት ፍቅር እግዚአብሔር ይመስገን። አንተ ስንት ቁም ነገር አውርተን ጌታን እረሳለሁኝ። ምን ብለሽኝ። በቃ ድጋሜ እደውልልክና እናወራለን። ችግር የለውም። አሁን ግን እዚህ ላይ አራት መቶ ምናምን ሰው ባለበት ነው አደባባይ ላይ የማወራው ዛሬ ላይ ስለሆንኩ ነው የገባሁት እንጂ እንደማልገባ በእነ ታፍራለሽ ወይስ ማፈር አይደለም፣ እኔ አልገባም። እግዚአብሔር ምስክር ነው። ታውቃለህ ተደርጎ ወይኔ የማይጎኝ ነው። እዚህ ጋር የሆነ ጓደኛ አቋሟ ጽድት ያለ ነው እያልኩት ነው። እሺ እንዴነ ውሎ እንዴት ነበረ? ዶትዬ ወይዬ ጅቦዬ አንተን የማይጠላል እንዲ ያረብስማም እግዚአብሔርን አንተ ግን ጌታን አይ በቃ ቶ እሺ አደውልካለሁ። ለማንኛውም ጌታን ውልድሻለሁ። አገባቢ ለምን እንደሆነ ገብቶሻል። አው እኮ ቅድም ስላልኩክ ክና አይ ላቭ ዩ ሶማች ማቤት ዩ ማይ ብራዘር አይ ላቭ ዩ ሶማች እስኪዝሜ ከምር ከምር ከምር ከልቤ የምን ብራዘር ነው እና እንዴ፣ እና ምንድን ነው ሌላ ዶትዬ ወይይአንተ አንድ ቀን እኔ አንተ ዴዚ ሆነን ያወራነውን እግዚአብሔር ሪከርድ ይደረጋል ብዬ አልጠበኩትን አግኝቼ ልክ ልክ ነበረ። እና እዚህ ጋር ያለውን ነገር በቃ ሰው ውስጥ አንድ ባይ ነው፣ ታውቃለህ። ስለዚህ እኔ እደውልልካለሁ፣ ችግር የለውም፣ እናወራለን። ሲቀርጽ ውሎ ሲቀርጽ፣ ለምን ያ እኔም አያገባኝም። በእርግጥ ግን በቃ እንደዛ እሺ። እኔ ቆንጆ ደውይልኝ። ያው ቃልሽን አጥፈሻል። እኔ አላጠፍኩም። ጌታን አላጠፍኩኝም። አንተ ሰላሳ እና አርባ ሺህ ቁጥር እየተቀባበልክ ማለት ነው። መደወልን የረሳው ማለት ነው እንጂ ደውዬ በጣም አውርተናል። እደውልልካለሁ። አሁን መልሼ እደውልልካለሁ። ከዚህ ከወጣ በኋላ ማለት ነው። ቆይ ቆንጆ ካለች አንድ አስገባና እስኪ አስገባ በእናትህ ፈን እግዚአብሔር እስኪ አስገባ የሚያስቅ ሰው አስገባ እኔ በጣም ሳቅ ጨዋታ ወዳለው ሙዚቃ ወዳለው ዳት ሴት ስፖርት ወዳለው ዳት ሴት ሌላ ነገር አልወድም አይገርም የምትወጃቸው ነገሮች ደግሞ እኔ ጋ አሉ እዘፍናለሁ ስፖርት